ነገር ግን መልሰው አፈኑሱን አነሱ። ለምን የሰላም አለ ቃል ተናገረማ? የሰላሙ ባለቤት አላወጀማ? ስለዚህ በዚህ ሰዓት ለዓለም ሰላም መፍትሄ ማን ወገኖቼ? እግዚአብሔር ብቻ ነው። ለምድራች ሰላሙን መድኃኔዓለም ለሚያወጀለን ሰላም ናፍቀን አለደ ወገኖቼ፣ ሰላም ጓብተን አለደ ወገኖቼ። አዎ ሰላምን የማይፈልጋት የለም። ሰላምን የማይናፍቃት ሰላም ለሁሉ ነገር አስፈላጊ ነው። በልቶ ለመጥገብም ጠጥቶ ለመርካትም ካትም ለብሶ ለመድመቅም ወጥቶ ለመግባትም ነግዶ ለማትረፍም ሰርቶ ለመክበርም ሰላም ያስፈልጋል። ያለ ሰላም ሊሆን ምንም ነገር የለም። ሁሉ ከሰላም ጋር ሲሆን ብቻ ነው። ስልጣንም ሲሆን ብቻ ነው። ስለዚህ ሰላም ለእናንተ ይሁን አላቸው። ደቀ መዛሙርቱም ቀና አሉና አዩት። መንፈስም የሚያዩ መሰላቸው። ማን ነው እሱ አሉ። የዚህ ሰዓት የልብን የሚያውቀው ጌታ የልብን የሚያውቀው መድኃኒት እርሱ መድን ዓለም ኢየሱስ ክርስቶስ አወጠባቸው፣ አትደንግቱ፣ ለምን ስትረበሻላችሁ? እንደተናገረው እነሆ ይሆናል። እንደተባለው ሆነ እኮ። ይፈጸማል። እንደተባለው ተፈጽሟል እኮ ይቀበላሉሁ በሶስተኛው ቀን እነሳሉሁ ብዬ እንደነገርኳችሁ ተነሳው፣ አላቸው። ክብረ ምስጋና ለመዳን ያለሚሆን ቸ ለመንፈስ ሥጋና አጥንት የለውም፣ አላቸው ኑ እናንተ ግን ተመልከቱ፣ በጎኔም እጃችሁን አስገቡ፣ ባሱ ሥጋና አጥንት አለ በሰውነቴ ላይ አላቸው። የአትላትና ለምታውቁኝ ኢየሱስ ክርስቶስ ነኝ አላቸው። እዚህ ሰዓት ይህንን ብቻ ብሎ ዝም አላቸው። መንፈስ አለመሆኑ ሥጋና አጥንት እንዳለው ከማስረዳ በተጨማሪ የሚበላ አላችሁ ብሎ አላቸው። አይበላም እሱ በቶል ያሳያቸው ነው፣ በልባቸው ያለውን ትረታረን ያስወግድላቸው ነው። ከዚህም አንጻር እነሆ ጥቂት ሐሳና የማር ወለላ አለ አሉት። አቅርቡት አላቸው፣ ባረከው ይላል። ምን አለ ወገኖቼ? ምን አለ ባረከው። ማዕድን ባርኮ መብላት የግድ ላል። ሳይባርኩ መብላትና ባርኮ መብላት ለየቅል ነው። እሱ ባርኮ ቆርሶ ሰጣቸውና፣ ብሉ አላቸው። እርሱም ከእነርሱ ጋር ምን አለ ይላል በላ ይላል። አይናቸው እያዩ ወዲያውኑ የልባቸው አይን ምን አለ ይላል ተከፈተ ይላል። ክርስቶስ ጋር ለምታኔ ያለም ይሁን አሁን ማወቅ ጀምሩ። እርሱ እንደሆነ ተገለጠላቸው። እርሱ እንደሆነ ታወቃቸው። ያየናፈቁት ያይጓጉ

ደስታ ይላል ወደን አለ ኢየሱስ ክርስቶስን በዚህ ሰዓት ይሁን ዘንድ ያለ መሆኖች ሲያስረግጥላቸው እናንተ ለዚህ ነገር ምስክሮች ሆናችሁ አላችሁ፣ ይላል ለማ ለዚህ ነገር ለየትኛው ነገር? በሦስተኛው ቀን ከሙታን ተለይቶ ስለመነሳቱ ስለመሞቱ፣ ስለመቀበሩ ለዚህ ነገር እናንተ ምስክሮች ሆናችሁ አላችሁ። እንግዲህ ከዛ ጊዜ ጀምሮ በመንፈስ ቅዱስ ያለው በመንፈስ ቅዱስ ያልጠነከሩት ደቀ መዛሙርቱ በመንፈስ ቅዱስ ካልረቱት እና በመንፈስ ቅዱስ ለመዋ ለመማወቅ መንፈስ ቅዱስ ካደረባቸው በኋላ ለዚህ ነገር ምስክሮች ሆነው ቆሙ ይላል። ምን ሆነው ቆሙ? ምስክር ምን ለመሆን? ስለ እሱ ጥሩ ለመናገር ማለት ነው። ነመሰከሩ ምስክርነታቸው እውነት ነበረ። ያ እውነት ምንድን ነበረ? የዓለም መድኃኒት ዓለም ዓለም መሱች ትርሶች ከዚህ ዓለም ላይ መጥቶ ጨለማ የነበረውን ዓለም ብርሃን እንዳጎናሰፈው የሞተውን ዓለም ሕይወት እንደሰጠው፣ እንሆ የጠፋው ዓለም እንደተገኘ፣ የሰው ልጅ ከሲኦል ወደ ገነት እንደተሸጋገረ ያን እውነት ለመመስከር ጀመሩ። ሴት ኃጢአትን ማዙዎች ጀመሩ ይሳሃን የእሱ ብቻ እንዲሆኑ መመስከር ጀመሩ ጀመሩ ምስክርነቱ ይሄ ነው። ከዚህ የተነሳ ዓለም ላይ ዞረው በሚያስተምሩበት ጊዜ ይቀበላቸው ፈቀደ አለ፣ ለመቀበል እንቢ ያላቸው አለ። ከዚህ የተነሳ በብዙ መከራ ውስጥ አልፎ የዚህ ዓለም ተጋርዷቸው ፈጽሞ ያለፉ ደቀ መዛሙርቶች አሉ። ከዚሁ ጋር ደግሞ ስተው ከቀሩት መካከል እንደነ ይሁዳ ደግሞ ሰሩ ይኖራሉ። ነገር ግን እነኚህኞቹ የተነገራቸው ምስክሮች ትሆናላችሁ የተባሉት ደቀ መዛሙርት ምስክርነታቸውን አጽንተው ቀጠሉ ይላል። በዚህም የተነሳ እነሆ ምስክር ማለት ሰማዕት ማለት ምስክር ማለት ነውና፣ ምስክርነታቸው እውነት ከመሆኑ የተነሳ ዓለም ደግሞ እውነትን ከመቀበል ይልቅ ሀሰትን ይመርጣልና እነሱን ጥቂቶቹ ቢቀበሏቸው ብዙዎቹ ለመቀበል ፈቃደኛ ባለመሆን በተለያዩ አደባባ ላይ ተሰቅለዋል በዴሮን አደባባይ ላይ የተሰቀሉ አሉ በሌላ መንገድ ደግሞ በድንጋይም የተወገሩ አሉ ተሰንጥቆ የሞቱ አሉ ቁልቁል ተሰቅሎ የሞቱ አሉ ብዙ መከራ ያስተናገዱ ደቀ መዛሙርቶች አሉ ከዛ በኋላም ደግሞ እንደዚሁ ከእነርሱ ቀጥሎ ኃላፊነት የተረከቡ ሊቃውንት አሉ መከራ አስተናግደዋል በመመስከር ማለት ነው ምስክርነታቸውን በማጽናት ምስክርነታቸው ስራ የብሎ ዛሬ መነሻችን የሆነው በዘመነ ሰማዕታት ከነበሩ ሰማይታት መካከል ዛሬ በስሙ የተሰባሰብንለት ሰማዕቱ ቅዱስ ጊዮርጊስ አንዱ ነው። ሰማዕቱ ቅዱስ ጊዮርጊስ ሰማዕት ተብሎ የተጠራው ምስክርነቱ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የባሕርይ አምላክነት በማስተማሩ ነው፣ በመናገሩ ነው። ከማስተማር ጎን ለጎን ደግሞ በሕይወት ጀምርም በመኖሩ ነው። ሰማዕቱ ቅዱስ ጊዮርጊስ ጠጋ በተደጋጋሚ ጊዜ የተመቅደሱ ነውና እንደ ተማራችሁትና እንደ ሰማችሁት የሰማዕቱ የቅዱስ ጊዮርጊስ ሀገሩን ልዳ ነው። አባቱ ሁላችንም ያው እንደምናውቀው ዘረንቶስ ወይንም ደግሞ አንስታሲዮስ ይባላል። እናቱ ደግሞ ሁላችንም ታሪኳን እንደምናውቀው ቶብስቲያ ወይም ደግሞ አቅሌሲያ ትባላለች። ነገር ግን ይህ ሰማዕት ወይም ደግሞ ይህ ቅዱስ ጊዮርጊስ በአስር ዓመቱ አባቱ መስነ ልዳ ነበረ አረፈ ይላል። ከዛ በኋላ የተተካው ንጉሥ ደግሞ ይህንኑ ልጅ ተንከባክቦ አሳደገው ይላል። ማንም ሰማይቱ ቅዱስ ጊዮርጊስም የሃይማኖት ትምህርት እያስተማረው የጌታን ክብር እየገለጠለት እየተንከባከበው በጥሩ ሁኔታ አሳደገው ይላል። ሰማይቱ ቅዱስ ጊዮርጊስ እስከ ሀያ ዓመቱ በእንዲህ ሁኔታ ካደገ በኋላ በሀገሩ የነበ

በዚህ ሰዓት ግን እግዚአብሔር አምላክ ሰማይቱ ቅዱስ ጊዮርጊስን ለተለየ ዓላማና ፍላጎት ፈልጎ ስለነበረ ፈቃዱ አልነበረምና መስፍን አረፈ ይላል። ሳይድር ማለት ነው። መስፍን ባነ ቅዱስ ጊዮርጊስን ቀጥታ ወደ ቤሩት ሀገር ጉዞውን አቀና ይላል። መንፈስ አነሳስቶ ወደ ቤሩት ሄደው በዓላማ ነው። ቤሩት ሀገር ላይ ጣ

በመፈረሱ ተነስቶ ወደ ቤሩት ሀገር ጉዞን አቀና ይላል። እዛም ሲደርስ እነሆ ብዙዎቹ ልጆቻቸውን ገብረውለት ጨርሰው ስለነበር ድራጎን አሁን ሴት የሚያቀርብለት ስላጣ መጨረሻ ላይ በሀገሩ የነበረው መስን የራሱን ሊሴ ልጅ አቀረበለት ይላል። ቡክታይት የተባለችውን ልጁን ማለት ነው። በዚህን ሰዓት ድራጎ በተሌላ ሀገር ምግብ ፍለጋ ሄዱ ውላል ጊዜ ምግብ የሚፈልግ አምላክ ምን አምላክ እንደሆነ በራሱ እኮ ግራ የሚገባ ነው። በዘመኑም እንደሆነ ግራ የሚያጋባ ነው። እነሱ በዚህ ቦታ መጥቶ ይበላል ምኖ ባሰቡበት ዛፍ ላይ ሕፃና ወይም እሷን ለመብላት ላይ ሳለ ሰማዕቱ ቅዱስ ጊዮርጊስ መጣ። ለሁላችንም ሚመጣ ቅዱስ ጊዮርጊስ ው መጣ። ቅዱስ ጊዮርጊስ በሚመጣበት በስ ሰዓት ያችን ብላቴና አያት። ምን ሆነሽ ነው አላት? አይ አባቴ፣ እነሆ ለደራጎች ሰ ሊሰጠው ፈቃዱ ሆኖ በዚህ ታስሬ ቁ ያለው ልቆደማ፣ አንተንም እንዳይተናከል ደራጎን እየመጣ ነውና ዞር ከዚጋ ባለችው ያቺ ብላቴና እኔ መበላቴ አይቀርም ብላ የዚህን ሰዓት ቅዱስ ጊዮርጊስ ምን አለ? ይህ መንፈስ በኔ ላይ ስልጣን የለውም አላት። እሷንም እስራቷ ፈታት። ሁላችንን ከታሰርንበት ቅዱስ ጊዮርጊስ ይፍታን፣ አሜን። በሩ ይፍታን። ቅዱስ ጊዮርጊስ በተሰጠው ማረ ነገዶች ሁላችንን ይባርከን። ቅዱስ ጊዮርጊስ ያስፈልገናል። ዛሬ ዕለት ለኢትዮጵያውያን ቅዱስ ጊዮርጊስ ታስረን ያለነው ከታሰርንበት የሐሰት ስራት ያውጣን ቅዱስ ጊዮርጊስ። አዎ ያችን ፕሮግታይት ፈጣት ድራጎንም ምርቢቷን እያጨናነቀ መጣ። ምርቢቷ ራበች። ቅዱስ ጊዮርጊስ ጋ ደረሰ። ቅዱስ ጊዮርጊስም ደግሞ ከእሱ ጋር ያለው እሱ ማነበረ ወገኖች ከሱ ጋር ያለ ማን ነው? በወደደን በርሱ ከማን እንበልጣለን አለ ቅዱስ ጳውሎስ ከአሸናፊዎች እንበልጣለን አለ። በወደደን በርሱ እስከ ሞት የወደደን እስከ ሞት የታመነልን ጌታ መድኃን ያለን ከእኛ ጋር ከሆነ የትኛውም ኃይለኛ ይምጣ፣ በእኛ ፊት ተራ ነገር ነው። ስለዚህ እስኪ መጣ እንነጋገር፣ ይሰማል። እንግዲህ ያው አንዳንድ ጊዜ መረበሹ አይቀርም። ስለዚህ ቅዱስ ጊዮርጊስ ከሱ ጋር የነበረው ከርሱ ጋር ያለው እግዚአብሔር ከሁላችን ጋር ይሁን። የሰማያዊት ቅዱስ ጊዮርጊስ በረከቱ ከሁላችን ጋር ይሁን። አሜን። ወሩ ሲገርሳኑ እንዴት ተስም ምን የሚያደርጉልናቸዋል? ከዚህ ወዲህ ይሁንልኝ፣ አቤት አቤት፣ ይደረግልኝ ማለት ነው። አዎ የቅዱስ ጊዮርጊስ በረከት ይደረባችሁ ስንል፣ አዎ ይደረግልኝ ነው። ኳሜ ሌላ ነገር የለው። ስለዚህ ቅዱስ ጊዮርጊስ ከእርሱ ጋር ያለው እግዚአብሔር ነበረና ያንን ድራጎን ሲያማትብበት አቅመ ቢስ ሆነ ይላል። አቅም ነሳው ይላል። ክብር መስላል አለመታን ለሚሆን

ያችን ብላቴና ከእስራቷ ተፈታች፣ ከመበላትም ዳነች። ቅዱስ ጊዮርጊስ አለን፣ ከመበላት ይጠብቀን፣ ከመበላት ይሰውረን። እሱ ይጋር መደገኖች ቅዱስ ጊዮርጊስ ያችን ብላቴና በእኒ ሁኔታ ታዳናት በኋላ፣ በአገሩ የነበሩ ሕዝቦች በጠቅላላ ታሪኩን አድርጌ ልንገራችሁ በቅዱስ ጊዮርጊስ አምላክ አመኑ ይላል። ብዙ ሕዝቡም በቅዱስ ጊዮርጊስ አምላክ አምነው ተጠመቁ። የስላሴ ልጅነትንም ተቀበሉ ይላል። ምስክርነት ይላቸዋል ይሄ ነው። ከዛ በኋላ ቅዱስ ጊዮርጊስ ወደ ልዳ ወይም ደግሞ ወደ ፋርስ ተመልሶ መጣ ይላል። በዘመኑ የፍልስሎቹ ገዢ የበላይ የነበረው ንጉሱ ዱዲያኖስ ይባላል። ዱድያኖስ ዘንድ ሄደ። ለምንድን ነው የአባት የስልጣን ልረከብ ብሎ ነው። እሱ እዛ በሚሄድበት ሰዓት ዱዲያኖስ ደግሞ በሀገሩን ላይ ጣዖት

ሰማችሁም አላቸው። ዱዳነ ሲያየ ደስ ነው! የቅዱስ ጊዮርጊስ ግርማው ያስፈራል፣ መልኩ ውበቱ እጅግ ይማርካል። ደስ አሰኘውና ይህ ገልሞ ከየት የመጣ ነው አለ። እግዚአብሔር ከእናንተ ጋራ ሲሆን እኮ ሞገስ አለ ክብር አለ እኮ ምንም ትንሹ ብትሆኑ ትልቅ ናችሁ። ባዶ ብትሆኑ ከናንተ ጋራ ሲሆን እግዚአብሔር፣ ከጊዮርጊስ ጋር እግዚአብሔር አብሮት አለ? ለዚህ ነገሱ ከሁሉ ጎልቶ ታየውና ንጉሱ ይሄ መሀል ላይ ያለው ማን ነው? አለ። እነሆ እርሱማ የአንተው መስል የነበረው የዘሮንቶስ ልጅ ነው አሉ። ሱማ የኛ ወገን ነው እና ወደዚህ ላቆም ነው ጣውጥ አብረን እንስገዳለው። ዞር በላለው። እኔ የማመልከው ምናለኝ አለ። አምላክ አለኝ በጌታዬ በኢየሱስ ክርስቶስ ብቻ አምናለሁ አለው።

በሥጋ ሀሳብ አይሆንም፣ በእግዚአብሔር ሀሳብ አይሆንም ይሆናል። ለእኛምን ደግሞ ሁሉ ይቻላል። ስለዚህ ሰማዕቱ ቅዱስ ጊዮርጊስ ጌታዎ ሆይ አለ፣ እነሆ የዚህን ንጉሥ ጣዖት አምላክሁን ንጉሥ መጨረሻ ሳታሳየኝ አትግደለኝ አለ። ቅዱስ ሚካኤል እልኮ ከተጣለበት ጉድጓድ ተሳይላል ጦር ምሳሌ ለመድሃን ያለመሆ ሁለተኛው እንደዚሁ አደረገው። ስጋውን በጎላ ውስጥ አድርገው ጠበሱት ይላል። ቆራርጠው በዛ ውስጥ ማለት ነው። በመጨረሻ በጉድጓድ ውስጥ እንደዚሁ ጣሉ። ሁለተኛውም ተነሳ ማ ቅዱስ ጊዮርጊስ በሦስተኛውም በእነዚሁ አይነት መንገድ በምን ኩራኩር ጭምር ስጋውን ከተፉት ይላል። ተስማልፎ አድቅቀው ጠብሰው ወቅተው በይድራስ ተራራ ላይ ወስደው ስጋውን በተኑት። አቤት ጨካንያቸው፣ አቤት ብርታታቸው። ለክፋ ሌላ ነገር እኮ አይደለም፣ ስለጌታ ክብር መመስከሩ ነው። አትአቱ ፊር ነገር ግን የቅዱስ ጊዮርጊስ አጽሞች ወይም ዱቄቶ ነው የተበተነው። የሥጋ አካል በየቅጠሉ ላይ አረፈና ቅዱሱ ለጊዮርጊ ቅዱሱ ለእግዚአብሔር ሰማይቱ ለእግዚአብሔር እያሉ ቅጠሎቹ መናገር ጀመሩ ይላል ፎርምስ ለመድኃን ያለሚሆ

ጌታችን ኢየሱስ ክርስቶስ አንድ ጥያቄ አቀረበለት ይላል። እሱም ጥያቄ ምንድን ነው? በስሜ ቤተ መቅደስ ያሳነጹ፣ በስሜ ለነዳያን የመጸወቱ፣ ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱትን ምን በልልኛ? አለ ማርልኛ አለ። እግዚአብሔርም መልስ ሰጠው፣ ያልከውን አደርግልሃለሁ አለው ይላል። ክብር ምስጋና ለመጣ ያለ እነሆ እስከዛሬ ድረስ በቅዱስ ጊዮርጊስ ምርጃ አለም እየጣንኔ ያለው ስለሆነ፣ ቅዱስ ጊዮርጊስ በሰባተኛው ዓመት አንገቱ ተሰይፎ ሞተ። በዛሬ ነት እረፍቱ ነው። አገልግሎቱ ፈጽሞ ማለት ነው። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል በዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ሙታን ብፁዓን ናቸው በጌታ ጌታን አምነው ስለእሱ ተጋርለው ስለ እሱ መስክረው ስለ እሱ ታላቅ ሥራዎችን ሠርተው የሚሞቱ ሙታን ብፁዓን ናቸው። ከድካማቸው ያርፉ ዘንድ ሥራቸው ይከተላቸዋል። የቅዱስ ጊዮርጊስ ሥራቸው ተከትሏቸው አብሯቸው ይሄዳል እስከ መጨረሻው ድረስ ተጋርሏቸው አብሯቸው አለ። እስካሁን እኔና እናንተ የእነሱ ቃል ኪዳን ይጠብቀናል፣ ያማልዱናል፣ እኔና እናንተን ከእግዚአብሔር ጋር ያገናኙናል ላንት

በቅዱስ ጊዮርጊስ አማላጅነት አምነን ተሰብስበናል፣ እና ቅዱስ ጊዮርጊስ በምርጫ ሁላችንም ይማረ

በረከትን አግሊ እሰጠሃለሁ እስከ ቁጥር አምላካችን መድኃኒታችን ኢየሱስ ባውን ነገር ለኛ ሊያደርግልን የታመነ ነው። ስለሆነ አሁን የሆና እናንተ በእንዲህ አይነት ሁኔታ ተሰብስበን የእግዚአብሔርን ክብር አውቀን የሰማዕቱንም ሁኔታ ተገንዝበን ነውና የሰማዕቱን ምልጃ ጸሎት ከሁላችን ጋር ይሁን። እግዚአብሔር አምላካችን ለብርሃነ ትንሣኤው አድርሶ እንሆ የትንሣኤውን ብርሃን አሳይቶ ትንሣኤያችን አውጆልናልና ስሙ የተመሰገነ ይሁን። ወገኖቼ ከሁሉ በላይ ከሁሉ በላይ

የምታወቅባት መገለጫችን የሆነች መታያችን የሆነች ሁላችንም ብንሆን በስሟ ተማምነን ስሟን ጠርተን የማንጠግባት እናታችን እመቤታችን ቅድስ ድንግል ማርያም አማላጅነቷ ሳይለየ እዚህ ደርሰናል። ነገ ከነጎዳ እስከ ዓለም ፍጻሜ ከዛም በኋላ የድንግል ማርያም አማላጅነት ከሁላችን ጋር ይሆን። እሷ አማላጅነት የተለየ ሰው ባዶ ነው ነው። ከድንግል ማርያም ጋር ያለ ህይወት የበረከት ህይወት ነው። ማድጋው ይሞላል ድንግል ባለችበት ቦታ ላይ የራቀው ይቀርባል፣ የጠመመው ይቀና፣ የተበላሸው ይስተካከላል፣ አልሆን ያለው ይሆናል፣ አልስተካከል ያለው ይስተካከላል። ድንግል ማርያም ሰፈር የለም። ድንግል ማርያም በቅዱስ ጊዮርጊስም አስሊ ሁነ ነበረች ወገኖች። ስለዚህ ሁላችንም በድንግል ማርያም አማላጅነት የምናምን እኛ ኢትዮጵያውያን ከእሷ የሚለየን አንዳች ነገር አይኖርም። ድንግል ማርያም ምንጊዜም ቢሆን ለአንደበታችን ጣፋጫችን ናት። በስማስማ በእያንዳንዳችን አፍስ ትጠራ። ከሕፃንነት ጀምሮ ሕፃን ልጅ እንኳ ሲወለድ እኮ በማሕፀን ጭምር ድምፅ አሰምቷታል። ስማን አድምጧል እኮ አንድ ሴት ስትወልድ መጀመሪያ ምንድን ነው የሚሉት? እናቶቻችን ቀረብ ብሎ እንደዛሬው በየሆስፒታሉ ከመውለዳችን ወይም ከመወለድ በፊት ምንድን ነው የሚሉት? ማርያም እናቶቻችን ቀረቢያት እኮ ነው። ጭንቀቱን ታውቂዋለሽ እኮ ነው። ስለዚህ ያ በማህፀን ያለ ህጻን በማህፀን ሆኖ የማንነት ስም ይሰማል።

ጭምር ነው። ይሄን ደግሞ ያሳየን ቅዱስ ዮሐንስ ራሱ አንዱ ነው። በማይጸጭም ሆኖ እኮ በእሷ ማይጸላል ሰግዱ አለ አልኮ። እናታችን ኤልሳቤት ምን ብላለች እዛው ጋር አንቺ የጌታዬ እናት ስትሆኚ ወደ እኔ ትመጪ ዘንድ እንዴት ይሆናል? እኮ ነው ያለች። አትሷ ኮና ትበልጣታለች። ነገር ግን በድንግል ማርያም ማይፀን ያለው ከእሷ ማይጸን ውስጥ ካለው ይበልጣልና ወደ እኔ ትመጪ ዘንድ አይሆንም አለቻት ይላል። ስለዚህ ድንግል ማርያም በማይ ፀን ጭምር የምንወዳት ያወቅናት፣ ተወልደንም በስሟ ወደኖቼ አግኝተን ያደግንባት፣ አሁንም በስሟ ለምነን መሆን ተምረን እዚህ የደረስንባት፣ ነገን ተነጎዳም በእሷ አማላጅነት ተማምነን መንግሥተ ሰማያትን እንወርስባታለን ብለን የምናምንባት ልዩ የመስቀል ስር ስጦታችን የአደራ እናታችን ናት። ማ ማ ድንግል ማርያም ስማ የተመሰገነ ይሁን። ስማ የተመሰገነ ይሁን። አንተ ንስ ሰማዕቱ ለክርስቶስ እናንተ ለዚህ ነገር ምስክሮች ናችሁ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ፣ ሞትን ሽሮ፣ ሞትን ስልጣን፣ ሞትን ኃይሉን አድክሞ፣ ነፃነትን ለሰው ልጆች ሁሉ አንድሎ ልጅ ተብለ ባሪያው በተባልበት ወራ ልጆች መባል ስልጣን ተቀብለናልና ስለማይነገር ስጦታ ስም የተመሰገነ ይሁን።